በመካከለኛው ምስራቅና በፋርስ ባህረ ሰላጤ ካሉ ሀገራት መካከል በወታደራዊ አቅሟ ሀያል የሆነችው ኢራን ወሳኝውን የጦር መሳሪያዎችን በማምረት ትታወቃለች። ኢራን ከእስራኤልና ከምዕራባውያን ጋር በሚያወዛግባት የኒውክሌር ፕሮግራሟ በአካባቢው ስሟ በተደጋጋሚ ይነሳል። ከዚህም ባሻገር ሩሲያን ጨምሮ በተለያዩ ሀገራት ጥቅም ላይ የሚውሉ አውዳሚ አጥፍቶ ጠፊና ከርቀት የሚታዘዙ ድሮኖችን የምታመርት ሲሆን ረጅም ርቀት በመጓዝ ኢላማቸውን የሚመጡ ሚሳይሎችንም በመስራት ትታወቃለች። የእስራኤል ጥቃትን ተከትሎ ባለፉት ቀናትም ኢራን የተለያዩ የእስራኤል አካባቢዎች ን በመምታት ውድመት ያደረሱ ሚሳይሎችን ጥቅም ላይ አውላለች። ኢራን ምን አይነትና ምን ያለ ርቀትን የሚያካልሉ ሚሳይሎች አሏት? ኢራን ባለስቲክ ሚሳይሎች የሚጓዙበት ርቀት በምስል እንደምንመለከተው ተቀምጧል። ሀጂ ቃሲም 1650 ኪሜ፣ ሃይባር ሽካን 1450 ኪሜ ቃዳር ኤች ከ1600 እስከ1950 ኪሎ ሜትር ፓቬ 1650 ኪሎ ሜትር ኢማድ 1700 ኪሎ ሜትር ሴጂል 200 ኪሎ ሜትር ርቀት ያህል ይምዘገዘጋሉ። ኢራን በእስራኤል ላይ የፈጸመችውን ጥቃት ተከትለው የደረሰውን ውድመት የሚያሳዩ ምስሎች እየወጡ ነው። እስራኤል በኢራን ላይ ለፈጸመችው የአየር ጥቃት አጸፋ ባለስቲክ ሚሳይሎችን ያስወነጨፈችው ቴህራን በሀገሪቱ ሰሜናዊና ማዕከላዊ አካባቢዎች የሚገኙ የመኖሪያ ቤቶችን መታለች። የእስራኤል ብሔራዊ አደጋ ጊዜ አገልግሎት ቢያንስ 10 ሰዎች መሞታቸውንና መቶ በላይ ሰዎች መቁሰላቸውን አስታውቋል። የእስራኤል መከላከያ ሰራዊት ኢራናውያን ከወታደራዊ ተቋማት አካባቢ እንዲርቁ አሳስቧል። መከላከያ ሰራዊቱ በኤክስ ገጹ ላይ በለጠፈው ጽሁፍ፣ በወታደራዊ የጦር መሳሪያ ማምረቻ ፋብሪካዎች ውስጥም ሆነም በአካባቢው እንዲሁም የድጋፍ ተቋሞቻቸው አካባቢ የሚገኙ ሰዎች ወዲያውኑ ለቀው እንዲወጡ እና ተጨማሪ መግለጫ እስኪሰጥ ድረስ እንዳይመለሱ ብሏል። በእነዚህ ተቋማት አካባቢ መገኘታቸው ሕይወታችሁን አደጋ ላይ ይጥለዋል ይላል መግለጫው። ፕሬዚዳንት ዶናልድ ትራምፕ በእስራኤልና በኢራን መካከል በተፈጠረው ግጭት አሜሪካ ለመግባቱ ማቋቋም ተናግረዋል። ትናንት በትሩዝ ማህበራዊ ሚዲያቸው ላይ ዩናይትድ ስቴትስ ዛሬ ምሽት በኢራን ላይ ከደረሰው ጥቃት ጋር ምንም ግንኙነት አልነበራትም ሲሉ ለጥፈዋል። ኢራን አሜሪካና አጋሮቿ የቴህራንን ያጸፋ ጥቃት እንዲታከሽፍ እስራኤልን እንዳይረዱ አስጠንቅቃለች። ትራምፕ አክሎን በማንኛውም መንገድ፣ ሁኔታ ወይም መጠን በኢራን ጥቃት ከደረሰብን የአሜሪካ ጦር ኃይሎች አይታችሁት በማታውቁት ኃይልና ጥንካሬ ምላሽ ይሰጣል ብለዋል። ሆኖም ግን ኢራንና እስራኤል በቀላሉ ስምምነት ላይ እንዲደርሱ ማድረግና ይህንን ደም አፋሳሽ ግጭት ማስቆም እንችላለን ብለዋል። እስራኤል የፈጸመችውን ጥቃት ተከትሎ ኢራን አጸፋዊ ሚሳይሎችን ያስወነጨፈችበት የሁለቱ ሀገራት ፍጥጫ ሶስተኛ ቀኑን ይዟል። እስራኤል በድጋሚ አርብ ማታ በፈጸመችው ጥቃት በርካታ ኢላማዎች መምታቷን አስታውቃለች። በቴህራን የመኖሪያ ሕንጻ ላይ በተፈጸመ ጥቃት ሀያ ህፃናትን ጨምሮ ስልሳ ሰዎች መሞታቸውን የኢራን መንግስታዊ ሚዲያ ዘግቧል። በኢራን አጸፋዊ የሚሳይል ጥቃቶች ሶስት ሰዎች ሲገደሉ በርካቶች መቁሰላቸውን ባለስልጣናት ተናግረዋል። አሜሪካ ወደ ግጭቱ እንዲትገባ ከተደረገች ሁኔታዎች በበለጠ ሊያገረሹ ይችላሉ ተብሏል። ኢራን ሚሳይሎችን የምታስወነጭፍ ከሆነ ሆነ መዲናዋ ኢራን ትቃጥላለች ሲሉ የእስራኤል መከላከያ ሚኒስትር እስራኤል ካትዝ አስጠንቅቀዋል። የእስራኤል መከላከያ ኃይል ዘጠኝ የኢራን የኒውክለር ሳይንቲስቶችና ባለሙያዎችን ገድ ያለው ሲል ጦሩ ሐሙስ ለአርብ አጥቢያ በፈጽመው ተከታታይ ጥቃት የገደላቸው የኒውክለር ሳይንቲስቶች ስድስት ናቸው ብሎ ነበር። ኢራን በእስራኤል ላይ የወሰደች ያለችውን አጸፋዊ እርምጃ ለማስቆም አሜሪካ፣ ፈረንሳይና ዩናይትድ ኪንግደም እስራኤልን የሚረዱ ከሆነ ምላሹን እንደምትሰጥ ማስጠንቀቋን የኢራን መንግስታዊ ሚዲያ ዘግቧል። ሶስቱ ሀገራት ለእስራኤል ድጋፋቸውን ከሰጡ ኢራን በቀጠና የሚገኙ የጦር ሰፈሮቻቸውን እና መርከቦችን ኢላማ እንደምታደርግ ዘገባዎች ወጥተዋል። በእስራኤል እና በኢራን መካከል ያለው ግጭት አሁን ላይ በሁለቱ ሀገራት መካከል የተገደበ ይመስላል። ነገር ግን ሁለቱ ሀገራት ግጭት እንዲያቆሙ የሚቀርበውን ጥሪ አንስማማም ቢሉስ? ግጭቱ ቢባባስ እና ቢስፋፋስ ምን አስከፊ ሁኔታ ሊከሰት ይችላል? ሊፈጠሩ የሚችሉ አስከፊ ሁኔታዎችን እንመልከት። አሜሪካ በግጭቱ ውስጥ ትገባለች። ምንም እንኳን አሜሪካ ብታስተባብልም ኢራን የአሜሪካ ኃይሎች ግጭቱን መደገፋቸውንና ቢያንስ ለእስራኤል ጥቃት ስልታዊ ድጋፍ እንደሚያደርጉ በግልጽ ታምናለች። በመሆንም ኢራን በመካከለኛው ምስራቅ ባሉ የአሜሪካ ኢላማዎች ላይ ጥቃት ልትሰነዝር ትችላለች። አሜሪካ ኢራቅ ውስጥ የልዩ ኃይል ካምፖች፣ በባህረ ሰላጤው ሀገራት ደግሞ ወታደራዊ ሰፈሮችና በቀጠናው የዲፕሎማሲያዊ ተልእኮዎች አሏት። በኢራን የሚደገፉት ሀማስና ሂዝቦላ ብዙ የተዳከሙ ቢሆንም በኢራቅ የሚገኙት ደጋፊ ሚኒሻዎቻቸው ግን አሁንም ታጥቀውና አቅማቸውን አ ተጠናክረው ነው የሚገኙት። ኢራን አስተማማኝ መከላከያ ባለው የእስራኤል ጦርና ሌሎች ኢላማዎች ላይ ጉዳት ማድረስ ካልቻለች፣ በተለይ ጠላቶቿን ለአመታት ይደግፋሉ በምትላቸው የባህረ ሰላጤው ሀገራት ላይ የሚሳይል ጥቃት ልትሰነዝር ትችላለች። እነዚህ ሀገራት የአሜሪካ አየር ኃይል ሰፈር የሚገኝባቸው ናቸው። በመሆኑም የባህረ ሰላጤው ሀገራት ጥቃት ከደረሰባቸው፣ ራሳቸውን ለመከላከል የአሜሪካና ና የእስራኤል የጦር አውሮፕላኖች ድጋፍ ሊጠይቁ ይችላሉ። እስራኤል የኢራንን እስላማዊ አብዮት ጥበቃ አገዛዜ ማፍረስ የረጅም ጊዜ ህልሟን ብታሳካስ? ትናንት የእስራኤል ጠቅላይ ሚኒስትር ቤንያም ኔታንያሁ በሰጡት መግለጫ ዋና ዓላማቸው አገዛዙ ማፍረስ እንደሆነ በግልጽ ተናግረዋል። የኢራንን መንግስት መፍረስ በተለይ በአንዳንድ የእስራኤል ወዳጆች ሊደገፍ ይችላል። ግን ይህ ምን ክፍተት ሊፈጥር ይችላል? ምን አይነት ቀውስ ውስጥ ሊያስከትል ይችላል? በኢራን የእርስ በርስ ጦርነት ምን ሊመስል ይችላል? በርካቶች በኢራቅ ና በሊቢያ ማዕከላዊ መንግስት ሲወደቅ ምን እንደተከሰተ ያስታውሳሉ። በመሆኑም የኢራን አገዛዝ ቢወደቅ ምን ሊከሰት ይችላል የሚለው በቀጣይ ቀናት በሚኖረው የግጭቱ ሁኔታ ላይ ይወሰናል። ኢራን እንዴት የከፋ አጸፋ ትመልሳለች? አሜሪካስ እስራኤልን ልትደግፍ ትችላለች? በሚል ጥያቄዎች መልስ ላይም የሚመሰረት ይሆናል። እስራኤል በፈጸመችው ጥቃት ሰባ ስምንት ሰዎች መገደላቸውን እንዲሁም ሶስት መቶ ሀያ ኢራናውያን መቁሰላቸውን ያስታወቀችው ኢራን አብዛኛዎቹ ሰላማዊ ዜጎች ናቸው ብላለች። እስራኤል የፈጸመችውን ጥቃት አረመናዊ እንዲሁም ወንጀል ነው ሲሉ የተባበሩት መንግስታት ድርጅት የኢራን ተወካይ ሳኢድ ራባኒ ተናግረዋል። የእስራኤል ጥቃትን ተከትሎ ኢራን በአቅረበችው ጥያቄ በኒውክሌር ለተሰበሰበው የተባበሩት መንግስታት የጸጥታው ድርጅት ነው ተወካዩ ይህንን የተናገሩት። ለሶስተኛ ምሽት የቀጠለው የእስራኤል ና ኢራን የአየር ጥቃት የኒውክለር ስምምነት ተስፋን አጨለመ። በቴራን የኒውክለር መርሃ ግብር ዙሪያ በአሜሪካ ና ኢራን መካከል ስድስተኛ ዙር ድርድር ዛሬ ሊደረግ ነበር። እስራኤል ለሶስተኛ ምሽት በኢራን ላይ የአየር ጥቃት ስትፈጽም፣ ቴራን በበኩሏ ሁለት የባለስቲክ ሚሳይሎችን ወደ እስራኤል አስወንጭፋለች። ቴራን በጥቃቶቹ ምን ያህል ጉዳት እንደደረሰባት መረጃ እያወጣቸው አይደለም። እስራኤል ግን በኢራን ጥቃት የተገደሉትን ና የቆሰሉትን እየቆጠረች ነው። የህይወት መጥፋቱን የእስራኤል መንግስት የኢራን መከላከያ ና የምጣኔ ሀብት መሰረተ ልማቶች የበለጠ እንዲደበድብ ሊያደርግ ይችላል። የእስራኤል መከላከያ ሚኒስትር እስራኤል ካትዝ ኢራን ሚሳሎቿን ወደ እስራኤል ማስወንጨፏን ከቀጠለች ቴህራን ትቃጠላለች ያሉ ሲሆን የኢራን የውጭ ጉዳይ ሚኒስትር ሰይድ አባስ አጋርቺ በበኩላቸው ካለ ዋሽንግተን ድጋፍ እስራኤል ጥቃት አትፈጽምም ነበር ብለዋል። ይህም ኢራን በቀጠናው የአሜሪካን ኢላማዎችን እንድትደበድብ በር ሊከፍት ይችላል። ፕሬዚዳንት ትራምፕ ኢራን ይህንን የምታደርገው ከሆነ የአሜሪካ ጦር ኃይሎች ጠንካራ ኃይል ይወርድባታል ብለዋል። ፕሬዚዳንቱ በሁለቱ ወገኖች መካከል በቀላሉ ስምምነት ላይ መድረስ እንደሚቻልም ጠቁመዋል። ከሶስት ቀናት በፊት አሜሪካ ና ኢራን መካከል የኒውክሊየር ስምምነት ላይ ለመድረስ ተስፋ ነበርም። አሁን ግን በእስራኤል ና ኢራን ፍንዳታዎች ሲሰሙ ና የጥንቃቄ ደውሎች ሲስተጋቡ ይህ ተስፋ ተበትኗል። እስራኤል ና ኢራን አንዳቸው በሌላቸው ላይ በፈጸሟቸው ጥቃቶች የተገደሉ ሰዎች ቁጥር እየጨመረ ነው። የእስራኤል ጦር የሀገሪቱ ዜጎች ከህዝባዊ አደባባዮች በመራቅ ጥበቃ በሚደረግላቸው አካባቢዎች እንዲቆዩ አሳስቧል። ኢራን በበኩሏ መስጂዶች፣ የባቡር ጣቢያዎች ና ትምህርት ቤቶች ከዛሬ ወር ጀምሮ ከእስራኤል ጥቃት የሀገሬው ህዝብ መሸሸጊያ እንደሚሆኑ አስታውቃለች። በሚሳይሎች ና ድሮኖች ጭምር የሚደረገው የእስራኤል ና የኢራን ውጊያ ሶስተኛ ቀኑ ሲይዝ አንዳቸው በሌላቸው ላይ ብርቱን ጥቃት ለመፈጸም እየዛቱ ናቸው። የሁሉም ሀገሮች ውጊያ በካናዳ በሚካሄደው የቡድን ሰባት ሀገራት ጉባኤ ዋነኛ መነጋገሪያ ይሆናል ተብሎ ይጠበቃል። እስራኤል በቴራን በሚገኘው የኢራን የመከላከያ ሚኒስቴር ዋና መስሪያ ቤትና ከሀገሪቱ የኒውክሌር መርሃ ግብር ጋር ግንኙነት አላቸው በተባሉ ኢላማዎች ላይ ጥቃት ፈጽማለች። ኢራን በፊናዋ የእስራኤል የአየር መከላከያ ስርዓት ሰው ባለፉ ሚሳይሎች የመኖሪያ ህንፃዎችን ደብድባለች። በኢራን ጥቃት ሌሊቱን ጨምሮ እስራኤል ውስጥ አስር ሰዎች መገደላቸውን ማገን ዴቪድ አዶም ተብሎ የሚጠራው የእስራኤል ብሔራዊ የድንገተኛ አደጋ የህይወት አድን ብሔራዊ አገልግሎት አስታውቋል። ባለፉት ሶስት ቀናት እስራኤል ውስጥ በኢራን ጥቃት የተገደሉ ሰዎች ቁጥር 13 ደርሷል። የእስራኤል የአየር ክልልና የሀገሪቱ ዋነኛ ዓለም አቀፍ የአየር ማረፊያ ለሶስተኛ ቀን እንደተዘጉ ናቸው። እስራኤል በኢራን ላይ የምትፈጽማቸውን ድብደባዎች እንደቀጠለች ሲሆን ዛሬ ውድ በማዕከላዊ ቴህራን ፍንዳታ እንደነበር የሀገሪቱ መገናኛ ብዙሀን ዘግበዋል። አርብና ቅዳሜ በተፈጸሙ የእስራኤል ጥቃቶች ብቻ ሴቶችና ህጻናትን ጨምሮ 128 ሰዎች መገደላቸውን፣ ዘጠኝ መቶ ገደማ መቁሰላቸውን የፈረንሳይ ዜና አገልግሎት የሀገሪቱ መገናኛ ብዙሀን ዋቢ አድርጎ ዘግበዋል። ይህ በእንዲህ እንዳለ አሜሪካ በእስራኤል በኢራን ግጭት ጣልቃ ከገባች በቀጠናው የሚገኙ ይዞታዎቿ ላይ ጥቃት እንደሚሰነዝር ቃጣኢብ ህዝቡላ የተባለው የኢራቅ ታጣቂ ቡድን አስጠንቅቋል። ጀርመን፣ ፈረንሳይ ና ብሪታንያ በመካከለኛው ምስራቅ የተፈጠረውን ቀውስ ለማርገብ በኢራን የኒውክሌር መርሃ ግብር ላይ ከቴህራን ጋር በአፋጣኝ ለመነጋገር ፍላጎት እንዳላቸው የጀርመን የውጭ ጉዳይ ሚኒስትር ጆሃን ቫዳፑል ተናግረዋል። ብሪታንያ በግጭቱ ምክንያት ዜጎቿ ወደ እስራኤል ከመጓዝ እንዲቆጠቡ መክራለችም።